ላሂ ወኢና ኢለይህ ራጅዑን። በትላንትናው ዕለት በተቃጥለው መስጂድ ምክንያት በዛሬው ዕለት በበደሌ ከተማ የደረሰውን የመስጂድ ቃጠሎ የሚቃወም ሰላማዊ ሰልፍ በበደሌ ከተማ እየተካሄደ ይገኛል። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናቸው? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ። በትላንትናው ዕለት ተማሪዎች ገንዘባቸውን አሰባስበው በትምህርት ቤት አካባቢ ላይ የተሰራውን መስጂድ ማንነቱ ምክንያት በትላንትናው ዕለት ተቃጥሏል። እንዲሁም በዛሬው ዕለት ማህበረሰቡ ገልብጥ ብሎ እንደምትመለከቱት ወጥቶ በበደሌ ከተማ የደረሰውን የመስጂድ ቃጠሎ የሚቃወም ሰላማዊ ሰልፍ በበደሌ ከተማ እየተካሄደ ይገኛል። በኦሮሚያ ክልል ቦኖ በደሌ ዞን በደሌ ከተማ ምክንያቱ በውል ባልታወቀ ሁኔታ በእሳት የተቃጠለውን የቡልቲ አዶ መስጂድን አስመልክቶ በአሁኑ ሰዓት ላይ በከተማዋ ሰላማዊ ሰልፍ እየተ እየተካሄደ ይገኛል። በሰልፉ ላይ መስጅዱን ያቃጠሉ አካላቶች መንግስት አጣርቶ ለህዝቡ ይፋ እንዲያደርግም ጥያቄዎቹን እየጠየቁ ይገኛሉ። ኢና ሊላሂ እና ኢለይሂ ራጅኡን። በትልቅ ትግልና እንግልት የተገነባው መስጅድ በተለይ የጅማ ዩኒቨርሲቲ ጀማዎች የበደሌ ተማሪዎች አንድ ላይ ተባብረው የሰሩት መስጅድ ሙሉ ለሙሉ ተቃጥሏል።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 ምንም ማድረግ ባለመቻል በትልቅ እንግልት ትግል ልፋት የተገነባው መስጂድ ፊት ለፊቱ ላይ ተቃጥሎ ሲወደም ሲያይ ምን ማድረግ ይችላል? ይው በዚህ መልኩ እያለቀሱ ይገኛሉ። እንባችሁን ግን እናብሰዋለን። መስጂዱ ይገነባል። ይህንን መስጂድ ያቃጠሉ ግለሰቦች ግን የህግ አካላት እግ ፊት እንታቀርቧቸው። ምክንያቱም መስጂዱ ሲገነባ ጀምሮ የነበሩ ተቃራኒ አካላት አሉ። እነዚህን ግለሰቦች አፈላልጋችሁ ወይንም የጠረጠራችሁትን ግለሰብ አፈላልጋችሁ ይህን ጉዳይ እንድታጣሩለን እንላለን። መሲሩ ግን በአላህ ፍቃድ እንገነባዋለን ኢንሻአላሁ ተዓላ። ሰላም። እነሱ ያቃጠሉትን መስጊድ በተሻለ ሁኔታ ኢንሻአላህ እንገነባዋለን። ግን ተማሪዎች በተማሪ አቅማቸው ከትምህርት ቤት ሲባረሩ እንዳይሰግዱ ሲደረጉ፣ ሲንገለታቱ ከብዙ ልፋት ከብዙ ድካም በኋላ ወጥቶ እንዲሰግዱ ተፈቅዶላቸው ግን ደግሞ የሚሰግዱበትን መሳጅድ በራሳቸው አቅም የሰሩትን እንዳይሰግዱ ደግሞ በትናንትናው እለት አቃጠሉባቸው። ማን እንዳቃጠለው እንግዲህ ግልጽ ይሆናል። እነሱም በዛሬው እለት በሰላማዊ መልኩ ሰላማዊ ሰልፍ ወጥቶ መስጊዳችን ማን እንዳቃጠለው ለህብረተሰቡ ይፋ አድርጉልኝ የሚል ጥሪ እያስተላለፉ ነው የሚገኘው። አዎ ይህንን መስጊድ ማን እንዳቃጠለው ለህብረተሰቡ ይፋ መደረግ አለበት። መንግስት አጣርቶ ለህዝቡ ሂፋ ማድረግ አለበት እና እነዚህ ተማሪዎች በዚህ አቅማቸው አሰባስበው የሰሩትን እንደዚህ ያቃጥሉት። እኛ ደግሞ ኢንሻላ ብይዝንላ በተሻለ ሁኔታ እንገነባዋለን ብዬ አምናለው አስባለሁኝ። ይገነባልም፣ ግን እነዚህ ሰው ሰዎች ደግሞ እኔ እንጃ በቃ በ በተለይ ደግሞ በትምህርት ቤት አካባቢ ያሉ ተማሪዎች እንዳይሰግዱ ተማሪዎች ላይ የሚደርሰው ጫና መከራ እስከ መች ነው? ግን በቃ ሁሌ ተማሪዎች ላይ ለምንድን ነው እንደዚህ አይነት ሰዎች ትኩረት የሚያደርጉት? እምነት አልባ ናቸው። ለእነሱ እምነት የላቸውም ወይስ ምንድን ነው? በቃ በተማሪ በተያያዘ ከተማሪ ጋር በተያያዘ መስገድ ላይ መስጂድ ላይ በጣም ትኩረት ያደርጋሉ እነዚህ ሙስሊም ጠል የሆኑ ሰዎች ማለት ነው ነው። ብቻ አላህ ሂዳያ ይስጣቸው። ኢንሻአላህ በተሻለ ደረጃ ደግሞ ይገነባል፣ በተሻለ ደረጃ እንገነበዋለን። ትምህርቱ ቢቀር ይቀራል እንጂ ሰላቱ ግን ቢቀር ይቀራል የሚባል ነገር አይደለም። በአንድ ሰው ላይ ሰላት የመስገድ ግዴታ አለበት፣ የአምስት ወቅት ሰላት። ይሄንን እከለክላለሁ ይሄንን እንዳይሰግዱ አደርጋለሁ እንዳይሰግዱ አድርጌ ትምህርት ቤት ብቻ ትምህርት እንዲማሩ አደርጋለሁ የሚለው ነገር ፈጽሞ እዚጋ ሙስሊሞችን መያዝ አይቻልም። እዚ ጋ ያለ ሰላት ህይወት የለም። ያለ ሰላት ኑሮ የለም። ስለዚህ ተማሪዎችን ከለከላሉ እንዳይሰግዱ አደርጋለሁ የሚባለው ነገር ዘበት ነው። ይህንን አታስቡት። ሙስሊም ጠሎች ሙስሊምና ሰላት ምንም የሚለያዩበት ጉዳይ የለም። ምንም ሰዓታቸውን የሚያሳልፉበት ጉዳይ የለም። ሰዓታችን የአምስት ወቅት ሰላት እኛ ላይ ግዴታ ነው። ሱና አይደለም፣ ግዴታ ነው። ታውቃላችሁ። ግዴታችንን ደግሞ የመስገድ ግዴታ አለብን። በየ ቦታ ላይ ባገኘነበት ቦታ የመስገድ ግዴታ አለብን። እነ እነዚህ ልጆች ደግሞ በራሳቸው አቅም በራሳቸው ጉልበት ሰብስበው ያመጡትን ሰብስበው ይህንን የሰሩትን መሳጅድ ደግሞ ያቃጠላችሁ ሰዎች እኔ እንጃ እናንተ ምን አይነት ሰዎች እንደሆናችሁ አላቅም። ቅድም ብያችኋለሁ እምነት አልባ ናችሁ እንጂ እምነት ያላችሁ ሰዎች አይደላችሁም። የፈለጋችሁት እምነት ብትከተሉ የሰውን እምነት አክብሩ እንጂ የሰውን እምነት ድንበር አልፋችሁ የእምነት ቦታችሁን አቃጥሉ፣ እንዲሁም ደግሞ አማኞች እንዳይሰግዱ አድርጉ የሚል እምነት እኔ እንጃ። እኔ በማንም እምነት በምንም እምነት ምንም እምነት ተከተሉ እንደዚህ አይነት አስተምሮት የለም። እናንተ ግን ምን እንደምትማሩ አላቅም። ሁሌም ሙስሊም ላይ ትኩረት እንዳደረጋችሁ ነው። ተማሪዎቹን እያሰቃያችሁ፣ ሴት እህቶቻቸውን ህጃብ እንዳይለብሱ ምታረጉ ሴት እህቶቻችን ጭራሽ ህጃባቸውን አውልቀው ጸጉራቸውን ከፍቶ ፊታቸውን ከፍቶ እንዲሄዱ የምትፈልጉ ለምን እንደሆነ አላቅም። ከመንግስት ጀምሮ ማለት ነው፣ በቃ ሴት ልጅ ራቆቷን እንድትል ይፈቅዳል። ተከናንባ በስርዓት ለብሳ ስርዓት ያላትን ሴት ልጅ በስርዓት እንድትማር አይፈልግም። እኔ ምን አይነት አስተሳሰብ ነው ምን አይነት አካሄድ እንደሚካሄድ አላቅም። ብቻ እኔ እናንተ እንደዚህ የምታደርጉ ሰዎች እምነታችሁ ምን ምን እንደምትከተሉ ምን እንደምታመልኩ ራሱ እኔ አላቅም። አላህ ይወቅባችሁ፣ አላህ ሂዳ ይስጣችሁ። አልሙሄም ይህንን ዛሬ ያቃጠላችሁትን መስጂድ በተሻለ ሁኔታ እንሻአላህ ብዝንላ እንገነባዋለን። በተሻለ ሁኔታ ማለት ነው በተማሪ አቅማቸው የተገነቡትን መሳጅድ እናንተ ያቃጠላችሁት በተሻለ ሁኔታ ደግሞ እንገነባዋለን ኢንሻአላ። እና ውዶች የዛሬ ሰልፍ ይሄንን ይመስላል። ሼር እያደረጋችሁ ከጎናቸው መሆናችንን እንድታሳዩ ድምጽ እንድትሆኑ እፈልጋለሁና እና ከነሱ ጎን ነው ያለ ነው እኛ በሁሉም ነገር ላይ ከጎናችሁንን አብሸሩ። መስጂዱን ደግሞ በተሻለ ሁኔታ እንገነባዋለን። አመሰግናለሁ ውዶቼ ስለተከታተላችሁኝ። በሌላ ጊዜ በሌላ ቪዲዮ ተመልሼ እስከምንገናኝ ያላችሁበት ሰላም ሁኑልኝ። ሰላሙ አሌይኩም ረመቱላ